እረ፣ ተው እንጂ ተውን እንጂ ተውን። አማቻችንን በዚህ ልክማ አትሙብን። ቢኒ በጣም ሰተት ነው የሰራኸው። አማቼን በዚህ ልክ በሌለበት ማማት ባልሰራው ስራ። የኔ ኩሩቅ አማች ሰላም ጤና ይስጥልኝ። እንደምን ቆያችሁ የኔ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። ዛሬማ የፕራንኳ ንግስት ፕራንክ ተደርጋለች። ነገር ግን አላሳመናትም፣ ፕራንኩ አላስደነገጣትም። ምንድን ነው ያላስደነገጣት? ስለምትተማመንበት አቶ ቢኒ ማለት ነው። እንደው ምን ብስደፈር፣ እንደው ምን ሆነህ ነው እንደዚህ በዚህ ልክ አማቼን ደግሞ፣ እንትን ምንድን ነው ቡራን አታቆልባብሽ ተብያለሁ። እኔን አማቼ የኔ ቀብራራ፣ የኔ ስስት ምልበልክ አንተን ሌላ ሰው ሲያይብኝ ራሱ እናደዳለኝ። የኔ ውድ አማች ያለ አንተ ሀይሚን ከሌላ ሰው ጋር አሁን ከቢኒ ጋር እንኳን ስላዩት ጨጓሬ እኔ የተላጠው ምን ያክል ጨጓሬ እንደተላጠ ዛሬ ከሀይሚዬ ጋር ተህልእልቴ ጋር ስላላዩ ከፍቶኛል። የኔ ውድ አማች የኔ ቀብራራ አንተን መሳይ በዚህ ምድር የለም፣ ማንም ሊተካ አይችልም። እናማ ዛሬ ውዶቼ ሀይሚዬ ብቻዋን ነው የመጣችው በሌላ ቤት በቢኒ ቤት። ነገር ግን ያው ፕራንክ ተደርጋለች። ፕራንኩ ከበድ ቢልም ነገር ግን ሀይሚን አላሳመናትም። ልትጠረጥርም አልቻለችም። ጎበዝ ልጅ፣ ጎበዝ ልጅ። ለምን ከዚህ በፊት የሆነ ቦታ ድሬዳዋ በሄዱበት ሰዓት የሆነች ነገር ተፈጥራለች እንደዚህ ማለት ነው። ስለዚህ በአይኗ ያላየችውን ነገር በአይነሽ ያላየሽውን ነገር ልክ ነህ ብለሽ ከምትወጁ ሰው ጋር መጣላት የለብሽም። በአይነ አይተሽ ነው መጣላት ያለብሽ። ከዚ በኋላ ጎበዝ እንግዲህ ቢኒ ምንድን ነው እያላት ያለው? ቡርክን የሆነ ቦታ ከሰው ከሴት ጋር አይቼዋለሁ፣ በቃ አይቼዋለሁ፣ አይቼዋለሁ። ድርቅ ሀይሚዬ ደግሞ እኔ በሰው ወሬ እሱን መጣላት አልፈልግም በአይኔ እስካላዩት ድረስ ያቺ ሴት እኔ ለምንድን ነው ግን ብሩክን ከሴት ጋር አየው? ምሳሌ ነው ይሄ፣ ፕራንክ ነው። ያቺ ሴት አብራ ታየች እንጂ በምን ምክንያት እንደተገናኙ፣ ለምን እንዳገኛት፣ እሷም ለምን እንዳገኘችው ምክንያቱን ሳናቅ፣ ለሁላችንም ትምህርት ይሆነናል። አንድ ሰው ከአንድ ሴት ጋር ታየ ማለት አፈቀራት አፈቀረችው ማለት አይደለም እንዴ። የስራ ጉዳይ እኮ ያገናኘናል። ቤተሰብም ልትሆን ትችላለች፣ ዘመድም ልትሆን ትችላለች። አይደለ ሃይሚ ከሆነ ወንድ ጋር ቆማ ታየች። ምሳሌውን እምላችሁ ያ ሰው ባሏ ነው ማለት ነው? ያ ሰው አፍቃሪዋ ነው ማለት ነው? ከዛ ሰው ጋር የሆነ ኬዝ አላት ማለት ነው? መጀመሪያ ነገሩን ማጣራት አለብን ከምንቸኩል። ከሃይሚዬ የተረዳሁት ነገር ምንድን ነው እውነተኛ የሆነ ነገር በአይኔ ሳይ እንጂ ገና አንተ ብሩክን ስላየኸው መተ ስለነገርከኝ የምወደውን ሰው ጋራ መጣላት አልፈልግም። እስከ ዛሬ ብዙ ከሱ ጋር የሚያጣሉ ነገሮች ተፈጥረዋል ነው ያለችው። መሆን ያለበትንና መመለስ ያለባትን ትክክለኛ ምላሽ ነው የመለሰችው። ኤግዛክትሊ በቃ መሆን ያለበት ይሄ ነው። በሰው ወሬ ተነስተን ሰዎችን የምንጣላ ጓደኛሞች ራሱ እንደዚህ እኮ ተብለሻል ብሎ በሐሜት በሐሜት የምንጣላ ሰዎች አለን። በጆሮችን ሳንሰማ በአይናችን ሳናይ እንደዚህ አይነት ነገር ብናስወግድ በራሳችን ብንተማመን ሰዎችንንም ለሰዎች እኛ ታማኝ እንሆን እነሱ ታማኝ ህልና ካላቸው ይታመኑልን። ካልታመኑልን ደግሞ የራሳቸው ጉዳይ። አንድ ቀን ምናልባት ህልናቸው ወቅሷቸው ወደ ራሳቸው ሲመለሱ ያ ነገር ጠጥቷችሁ ይቅርታ ሊጠይቁን ይችላሉ። አያችሁ ሀይሜ ላይም የተረዳሁት ነገር ምንድን ነው፣ በአይኔ ሳይ ሁሉንም ነገር እናገራለሁኝ ልጣላም እችላለሁ። በአይኔ ላላዩት ነገር ግን ህይወቴን ላፈርስ አልችልም። ይሄ አደጋ ላይ ይጥላችኋል። በሰው ወሬ ተነሳስታችሁ ባሉ ባልታ ህይወታችሁን ማበላሸት የለባችሁ። ያ ነው ምል እንዴ። በቀብራራሽንና ማመን አለብሽ ማሬ። ሌላው ነገር ደግሞ ብሩክና ሀይሚ ብዙ ጥላት አለባቸው። ከነዚህ ጥላቶች መሀል የሆነ ሰው ተልኮ ተደርጎለት እንኳን ሀይሚ ብሩክን እኮ እንደዛ አስጠያፊ ስራ ምናምን ነገር አሁን እኮ ቢኒ ምንድን ያለው በስሜት ተነሳስቶ ሌላ ነገር ሊያደርግበት የሚችል ቦታ ነው ያዩት ነው ያለው። አለ እንደዚህ አይነት ነገር አሁን ለእሷ ነገራት። አሁን ይሄ ነገር ተንከሲስ ነገር እንድታስቡ ነው የሚያደርጋችሁ ይሄ ንግግሩ። ሀይሚ ግን ስለምትተማመንበት በአይኗም ስላላየች ኖ ብላ አልተቃበል ተቀባይነት አላደረገችለትም። አንዱንም ንግግሩን ተቀባይነት አላደረገችለትም። ከዚህም በፊት ብሩኬ ነግሯታል፣ ለሀይሚ በአይንሽ እስካላየሽ ድረስ ከኔ የሆነ ነገር እስካላረጋገጥሽ ድረስ ከኔ ጋር አትጣይ በቃ ብሏታል። መሆንም ያለብን ነገር ነው። በአይናችን ካላየን ዝም ብለን ተነስተን አንተ እንደዚህ አድርግሃል የሆነ ቦታ ከሌ እኮ አይተዋሃል እሱ ነው የነገረኝ፣ ባሉ ባልታ ህይወትን ማፍረስ ይህ በጣም ከባድ ነገር ነው። ለማንኛውም ግን ሀይሚዬ ፈተናሽን አልፈሻል። የኔ እናት፣ የኔ ልዕልት፣ የኔ ቆንጆ። ያው ብሩክ አልመጣም፣ አብሬ ነበር የጠበቅኩትኝ በእሷ ቤት ነው ቦኒ፣ በእሱ ቤት ነበር ዛሬ የሚመጡት። ያ አብረው ቢመጡ ደስ ይል ነበረ፣ አማቼም ባየው ደስ ይለኝ ነበረ። የኔ ውድ አማች፣ እኔ እሱን ማየት ነበረብኝ። እና ሀይሚዬ በዚሁ መቀጠል ነው ያለብሽ። የሆነ ሰው መጥቶ የሆነ ነገር ስለነገረሽ አንተ እንደዚህ አድርጋል ስልክ ደውለሽ ሄደሽ መደባደብ፣ ጭቅጭቅ፣ ምናምን ይሄ ዋጋ ያስከፍለናል በህይወታችን ላይ ማኛችንም ብንሆን ፍቅረኛሽን ከሆነ ሴት ጋራ አይችዋለሁኝ ምናምን ነገር በቃ በአይናችሁ እስካላያችሁ ድረስ ራሳችሁ በአይናችሁ እስካላያችሁ ድረስ ወይንም ያ ሰው ትክክለኛ መረጃ አምጥቶ እስካላሳያችሁ ድረስ በህይወታችሁ ላይ ትዳር ማለት ፍቅር ማለት ህይወት ነው። ምክንያቱም ጊዜም ጊዜ መክፈል ነዋ። ጊዜ ሰዓት ሰዓት እኮ ያኔ ከተጠቀምንበት ወርቅ ነው፣ አይደለ እንዴ? ጊዜ ወርቅ ነው። ስለዚህ እንትን እንበል፣ በራሳችን እንተማመን፣ ኮንፊደንስ ይኑረን ማለት ይፈልጋለሁ። ለሁላችንም የሚያስተማሪ የሆነ ነገር ነው። ዋጋ የሚያስከፍለን ነገሮች አናደርግ አይምን እና ብሩኬ ወደፊት እኛ የምንፈልገው ፈልገው እናንተን አንድነትና እናንተ ተጋብታችሁ ለለለለለ ብለን ድረን አራት ልጆችን ወልዳችሁ ማየት ነው የምንፈልገው። ከእግዚአብሔር ከቅዱስ ሚካኤል ተናታችን ተድንግል ማርያም ጋራ ሁሉ ነገር ይሳካል። አንድ ቀን ድንግል ማርያምን የያዘ እውነት አፍሮ ወርቆ ያቀብ። ሁሌም ጦሎቴ ነው ይሄ። መልካም ምኞቴ ነው። ደግሞ ይሳካል። እርግጠኛ ሆኜ ስነግራችሁ ይሳካል። የምር ነው የምላችሁ። የጊዜ ጉዳይ ምናልባት ጊዜው ሊረዝም ይችላል፣ ግን ይሳካል አንድ ቀን ማለት ነው መጨረሻው ያማረ።